ሀገሩ የኢኮኖሚ ትስስር የንግድ ትስስር የሚያስተጓጉል ማንኛውም እንቅስቃሴ የመቆጣጠር አልሸባብን አብሮ የመዋጋት በሶማሊያ ጉዳይ አብረን የመስራት እና የመከላከያ አቅም ግንባታ ላይ ደግሞ እኛ ያለንን ለእነሱ እነሱ ያላቸውን ለእኛ እያረግን የአቅም ግንባታ ስራ

ከ550ሺህ ብር ቅድመ ክፍያ ጀምሮ የፔንታውስ ዲዛይን ያላቸውን ቤቶች ከዲኤምሲ ሪል ስቴት። መልካም አዲስ ዓመት። አዲሱን ዓመት ምክንያት በማድረግ ከዲኤምሲ ሪል ስቴት ታላቅ ቅናሽ ይዘንላችሁ መጥተናል። በድርጅቱ ተይዘው የነበሩ ቤቶችና ሱቆችን በአዲስ ዓመት ለሽያጭ አቅርበናል። የፔንታውስ ዲዛይን ያላቸው ቤቶችን በ10% ቅድመ ክፍያ ብቻ ከእርስዎ የሚጠበቀው 40%ን በሶስት ዓመት መክፈል ብቻ ነው። የቀረውን 60% እስከ 25 የሚቆይ የባንክ ብድር አመቻችተን እንጠብቆታለን። ከዚህ በተጨማሪ የንግድ ሱቆች ለምትፈልጉ ደንበኞቻችን ከሀያ ካሬ ጀምሮ ለሽያጭ አቅርበናል። ከታች ባለው ስልክ ደውሎ ለሚመጡ ደንበኞች እስከ 30 ቅናሽ አዘጋጅተን እንጠብቆታለን። ዲኤምሲ ሪል ስቴት። ተወደዳችሁ፣ የዕለቱን ወታደራዊ ዜናዎቻችንን ይዘን ቀርበናል። ከዜናዎቹ ጋር ሻምበል ሃይለ ገዛይ ነኝ፣ አብሯችሁን ቆዩ። ኢትዮጵያና ኬንያ ከስልሳ ሁለት ዓመት በላይ በወታደራዊ የትብብር ጉዳዮች በጋራ መስራት የሚያስችላቸውን ስምምነት ተፈራረሙ። ወታደራዊ የትብብር ስምምነቱ ስትራቴጂካዊ በሆኑ ጉዳዮች ላይ በጋራ መስራት የሚያስችልና ና ሀገራቱ ያላቸውን ግንኙነትና መተማመን ይበልጥ የሚያሳድገው ስለመሆኑም ተገልጿል። በላቸው ክንዴ ተጨማሪ ዘገባ ነው። ኢትዮጵያና ኬንያ በወታደራዊ ጉዳዮች ላይ በጋራ አልደረሱበት መግባቢያ ኬንያ ነጻነቷን ባገኘችበት እንደ አውሮፓውያን አቆጣጠር በ1963 ከተፈረመው ስምምነት ወዲህ የተከናወነ ተጨማሪ ታላቅ ወታደራዊ ስምምነት ነው። ሀገራቱ የሁለትዮሽ ወታደራዊ የትብብር ስምምነቱን የተፈራረሙት በጦር ኃይሎች ጠቅላይ ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላና በኬንያው መከላከያ ኢታማጆር ሹም ጀነራል ቻርልስ ሙሪዩ ካሪሪ ነው። ወታደራዊ የትብብር ስምምነቱ ስትራቴጂካዊ በሆኑ ስራዎች ላይ በጋራ መስራት የሚያስችልና ኢትዮጵያና ኬንያ ያላቸውን ግንኙነትና መተማመን ይበልጥ የሚያሳድገው ስለመሆኑም ተገልጿል። ከመረጃ ልውውጥ እስከ ጋራ ወታደራዊ ልምምድ፣ በወታደራዎች ከመደጋገፍ እስከ ሽብርተኝነትን በጋራ መዋጋት እንዲሁም በድንበር ደህንነትና በሌሎች ወታደራዊ ጉዳዮች ዙሪያ አብሮ መስራት በስምምነቱ ተካተዋል። የጦር ኃይሎች ጠቅላይ ታማጆር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያና ኬንያ የቆየ ታሪካዊ ግንኙነት እንዳላቸውና በተለያዩ ወታደራዊ መስኮች በትብብር እየሰሩ መምጣታቸውን አስታውሰው በቀጣይም በጋራ የሚከናወኑ ተግባራት ተጠናክረው እንደሚቀጥሉም አስታውቀዋል። ፊልድ ማርሻል ብርሃኑ ጁላ እንዳስታወቁት ስምምነቱ ሀገራቱ በጋራ ሆነው በቀጠናው ሰላምና ደህንነት ላይ በጎ ተጽዕኖ የሚፈጥሩ በርካታ ስራዎችን እንዲያከናውኑም ምቹ ሁኔታን ይፈጥራል። የሁለቱን አገር የኢኮኖሚ ትስስር፣ የንግድ ትስስር የሚያስተጓጉል ማንኛውም እንቅስቃሴ የመቆጣጠር አልሸባብም አብሮ የመዋጋት በሶማሊያ ጉዳይ አብረን የመስራት እና የመከላከያ አቅም ግንባታ ላይ ደግሞ እኛ ያለንን ለነሱ እነሱ ያላቸውን ለኛ እያረግን የአቅም ግንባታ ስራ እንድንጠቀም ተስማምተናል። የአሁኑ ስምምነት ከዚህ ቀደም ከኬንያ ጋር ካደረግነው ይሻለ ላቅ ያለ በጋራ እንደፈለግን ተጣጥፈን ለመስራት የሚያመች አድርገን ነው የተስማማ ነው። የኬንያ መከላከያ ጠቅላይ ኢታማጆር ሹም ጀኔራል ቻርለስ ሙሪዩ ካሬሪ ለእርሳቸውና ለልኡካን ቡድናቸው ለተደረገላቸው ደማቅና የሞቀ አቀባበል ምስጋና አቅርበው ኢትዮጵያና ኬንያ ያደረጉት ወታደራዊ ስምምነት ለቀጠናው ሰላምና መረጋጋትም የጎላ ፋይዳ እንዳለው ገልጸዋል። ጀኔራል ቻርለስ ሙሪዩ ለወደፊትም ከኢትዮጵያ መከላከያ ጋር በትብብር በሚሰሩ ስራዎች ዙሪያ የኬንያ መከላከያ ቁርጠኛ መሆኑን አረጋግጠዋል።

ወታደራዊ ግንኙነታችንን እያጠነከርን በተመሳሳይ አቅም ግንባታ ላይ ማለትም በፈጠራ በመሰረተ ልማትና ወታደራዊ ኢንዱስትሪና መሰል ጉዳዮች ላይ በአፍሪካ ራስን የመቻል መንፈስ እንሰራለን። አፍሪካዊ ችግሮቻችንንም በአፍሪካዊ የወዳጅነት ስልት እንፈታለን። በሶማሊያ የሰላም ጉዳይ ረገድም የጋራ ፍላጎት አለን። የሁለቱን ሀገሮች ተጠቃሚ የመከላከያ መሐንዲስ ዋና መምሪያ ስኬታማ አመታዊ የስራ አፈጻጸሙን አስመልክቶ የማጠቃለያ መርሃ ግብር አከናወነ። ዋና መምሪያው የተቋሙን አቅም እየገነባ እንደሚገኝም የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናግረዋል። አንዲስ ዋና መምሪያ ግዳጃችንን ጨርሳለን፣ ሪፎርሙን እናዘምናለን በሚል መሪ ሀሳብ ነው የበጀት አመቱን የስራ ማጠቃለያ መርሃ ግብር በደማቅ ሁኔታ ያከናወነው። ዋና መምሪያው ለሰራዊቱ ሁለንተናዊ የለውጥ ሂደት መፋጠንና የፕሮፌሽናል ሰራዊት የግንባታ ተግባራቶቹ ታላቅ ስራዎችን ስለመስራቱን በመርሃ ግብሩ ተጠቁሟል። ዋና መምሪያው ሰራዊቱ በሚኖርባቸው አካባቢዎች ሁሉ የቢሮ ግንባታዎችን፣ የመኖሪያ ካምፖችን፣ የውሃ ቁፋሮችን ከማከናወን አንስቶ የሰራዊቱን ተልእኮ የሚያፋጥኑ ተግባራትን በመፈጸምና ጠላት የሚያጠምዳቸውን ፈንጂዎችን በማምከን እንዲሁም የፈረሱ ድልድዮችን በመጠገንና በመዘርጋት በርካታ ስራዎችን ሰርቷል። የመከላከያ መሐንዲስ ዋና መምሪያ የሰራዊቱን አቅም በመገንባት የተቋሙ ሪፎርም ዋና አካል ስለመሆኑም በማጠቃለያ መርሃ ግብሩ የተገኙት የጦር ኃይሎች ጠቅላይ ታማጆር ሹም ፊልድ ማርሻል ብርሃኑ ጁላ አረጋግጠዋል። መሐንዲስ በጣም ትልቅ አቅም ገንብተዋል እና የሰራዊታችንን ችግር መፍታት በጣም እንትን ብሏል ጀምሯል። መሐንዲሶች የመከላከያ ሰራዊት አባሎች ጠብቀን እንደ ድሮ አርበኛ አባቶቻችን አርበኛ ሆነን ማሻገር አለብን። የመሐንዲስ ዋና መምሪያ ለታላቁ የሕዳሴ ግድብ መጠናቀቅ የራሱ አሻራ ማሳረፉን የተናገሩት ፊልድ ማርሻል ብርሃኑ ጁላ የሀገር ባንዳዎች ግድቡ እንዳይገነባ የወጠኑትን ሴራ ከማክሸፍ አንስቶ የተለያዩ ግብዓቶችንም በማቅረብ የተበላሹ መንገዶችና ድልድዮችን በመጠገን ለፍጻሜ እንዲበቃ በማድረጉ ረገድ ጉልህ ሚና እንደነበረውም ገልጸዋል። 210 ኪሎ ሜትር መንገድ ሰርተን፣ ኮንቮይ ሳይቆረጥ እየተመላለሰ ማሽን እያቀረበ ሕዳሴ ግድብ ተሰራ። እዚህ ላይ የመሐንዲስ ድርሻ አይረሳም። ያ መንገድ መሐንዲስ ባይሰራው ኖሮ ሕዳሴ ግድብ ጋር ግብአት ማድረስ አይቻልም። ስለዚህ እንደዚህ አድርገን አገራችን ለትንሳኤ አደረስን። እኔ ሕዳሴ ግድብ ትንሳኤ ዳግማዊ አድዋ የመነሳ ዘመን ሞዴል አድርጌ ነው ወስዶ ሰራዊታችን አሁን እያስቀጠለ ያለውን ጥንካሬ በማቀም ለሀገራችን እድገት በታላቅ የዝግጁነት መንፈስና ቁርጠኝነት የበለጠ ታሪክ ለመስራት ዝግጁ ሊሆኑ እንደሚገባ ሲገባም ጦር ኃይሎች ጠቅላይ ታማጆር ሹም ፊልድ ማርሻል ብርሃኑ ጁላ ተናግረዋል። ፊልድ ማርሻል ብርሃኑ ጁላ አያይዘውም መሀንዲስ ዋና መምሪያ የተቋሙን የፕሮፌሽናል ሰራዊት ግንባታ ሂደት የማጠናከር ተግባሩን በቆራጥነት አጠናክሮ መቀጠል እንዳለበትም የስራ አቅጣጫ አስቀምጠዋል። መከላከያ ጠንካራ የለውጥ ስራ እያከናወነ ይገኛል ያሉት የመሀንዲስ ዋና መምሪያ ኃላፊ፣ ጀነራል ደስታ አብቼ ዋና መምሪያውም የዚህ አካል መሆኑን አውስተው በቀጣይም ከተቋሙ የሚሰጣቸውን ተልዕኮ በብቃት ለመፈጸም ዝግጁ መሆናቸውን አረጋግጠዋል። አስረጋግጠዋል። የመንግስታችንንና የበላይ አመራርን ፍላጎት በመረዳት ግዳጁን እየተወጣ የሚገኝ ሲሆን ከጠቆማችን መከላከያ የተሰጠንንና የሚሰጠንን ግዳጅ በብቃት ለመፈጸም ዝግጁ መሆናችንን አረጋግጣለሁ። በግዳጃችን አፈጻጸም ስኬት አመራር የሰጣችሁ በተለይም የተቋሙ ከፍተኛ አመራር ክቡር ፊልድ ማርሻል ብርሃኑ ጁላ ልዩ አክብሮት አለ። የኮንስትራክሽን ሪፎርም የፈነዳው በ2012 ዓ ም እኔም ባልነበርኩበት ግን ክልሉ በነበረበት በሳቸው ነበር ሀያት ግብቶች ያለበትን በርካታ ፕሮጀክቶችን በማጠናቀቅ ለስኬት ያበቃው በርካታ ቁርጠኛ አመራሮች በመፈጠራቸው መሆኑን የተናገሩት ጀነራል ደስታ አፒቼ ለተገኘው ስኬትና ውጤትም ለባለድርሻ አካላቶቹ ምስጋና አቅርበዋል። አብላጫው ውጤት ላስመዘገቡ አመራሮችና አባላት እንዲሁም ለባለድርሻ አካላት ሽልማትና እውቅና የተሰጠ ሲሆን በተለያዩ የተቋሙ ክፍሎች የተከናወኑ የመሰረተ ልማት ግንባታዎች በፎቶግራፍ አውደ ርዕይ ተጎብኝተዋል። አላማችን የዘመኑ አርበኛ ሆነን እዚህ የደረሰችውን ኢትዮጵያን ማስቀጠል ነው ሲሉ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አስታወቁ። ፊልድ ማርሻል ብርሃኑ ጁላ ይህንን ያስታወቁት ለሰሜን ምዕራብ ዕዝ አመራሮች በቪዲዮ ኮንፈረንስ በሰጡት የስራ መመሪያ ነው። ጠቅላይ ኢታማዦር ሹሙ በመመሪያቸው ሰራዊታችን የዚህ ዘመንና ትውልድ አርበኛ መሆኑን ገልጸው አሁን ያለችውን ኢትዮጵያ በክብር ያቆዩትም አርበኞች መሆናቸውን አስታውሰዋል። ሰሜን ምዕራብ ዕዝ ከሀገራዊ ለውጡ ማግስት የተመሰረተ በሰሜን ጦርነትም ራሱን እያደራጀና እያጠናከረ ተልእኮውን በላቀ ብቃት እየፈጸመ መምጣቱንም ፊልድ ማርሻል ብርሃኑ ጁላ ገልጸዋል። እዙ አገር ለማሻገር ከባንዳ ጋር አንገት ለአንገት ተናንቆ የጀግንነት ታሪኩን በደማቁ እየጻፈ እንደሚገኝም ጠቅላይ ኢታማዦር ሹም አረጋግጠዋል። ፊልድ ማርሻል ብርሃኑ ጁላ አክለውም ሰሜን ምዕራብ ህዝብ በውልቃይት ጸገዴ በኤርትራና ሱዳን ድንበር አካባቢ ያለውን ውስብስብ ግዳጅ በምንም ነገር ሳይበገር ተልኮን በጽናት የተወጣ እዝ ስለመሆኑ ተናግረዋል። ዘገባው የሰሜን ምዕራብ ዝ ሚዲያና ህዝብ ግንኙነት ነው። ምዕራብ ዝ በተሰማራበት የግዳጅ ቀጠና ጸረ ሰላም ኃይሎች የሚጠነስሱትን ሴራ በጀግንነት እያመከነ መምጣቱንና ይህንንም ተግባሩን አጠናክሮ መቀጠሉን ገለጸ። እዙ ተልእኮውን በማሳካት የኢትዮጵያን ልዕልናና የህዝባችንን ሰላም ለማረጋገጥ በላቀ ዝግጁነት ላይ እንደሚገኝም አዛዡ ሌትናል ጄኔራል መሰለ መሰረት ጠቁመዋል። ለፍጹም ከተማ ዘገባ ዝርዝር አብዮ ምዕራብ እዝ ሰላምን ለማጽናትና ሀገርን ለማሻገር በሚደረጉ ጥረቶች በኢትዮጵያ ላይ የተጋረጡ ፈተናዎችን በማረጋገጥና የደህንነት ስጋቶችን በማክሸፍ ውጤታማ ተልእኮ መፈጸሙን አዛዡ ሌትናል ጄኔራል መሰለ መሰረት ገልጸዋል። እዙ የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከተጀመረበት ጊዜ ጀምሮ እስኪጠናቀቅ ድረስ የጸጥታ ችግር እንዳይከሰት ከሌሎች የጸጥታ ኃይሎች ጋር በመተባበር ከፍተኛ ስራ የሰራ እዝ መሆኑንም አዛዡ አረጋግጠዋል። ያለ ምንም ችግር ግባብ ልዳሰ ተሳተፈው ወጣት ኃይላችን ከ15 ሺህ በላይ ሰራተኛ ነው ነበር። ያ ሁሉ ምንም እንቅፋት ሳይገጥሞ ደከመን ሰለቸን ሳይል በዚህ የሚመጣውን ይ ወለጋ ምንለጋን በሙሉ አጅበን አሶሳ ካስገባን በኋላ ከአሶሳ ወደ ጉባ በተመሳሳይ እያደረስ እስከ መጨረሻው ደም ጠብታችን አድርሰን ጥላቶቻችን ብዙ ሲሉ ብዙ ሲመኙ ያለ ምንም ኮሽታ በሰላም ተመርቆ ለህዝባችን አገልግሎት እንዲሰጠው ነው። ይህ በእንዲህ እንዳለም ታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅን አስመልክቶ የነቀምቴ ከተማ ነዋሪዎች፣ የምዕራብ እዝ ስታፍ አባላትና ሌሎች የጸጥታ ኃይሎች በተገኙበት በምስራቅ ወለጋ ዞን ነቀምቴ ከተማ የፓናል ውይይት ተካሂዷል። የህዳሴ ግድብ ከድህነት የመውጣት ጨለማን የመስበርና ትውልድን የማዳን ቁርጠኛ ፍላጎት ማሳያ መሆኑንም በፓናል ውይይቱ ላይ የተገኙት የምዕራብ እዝ ምክትል አዛዥ ጀነራል ሙላት ጀልዱ ተናግረዋል። ያንን ወደ ሞስ ሚ ደግሞ የነቀምቴ ከተማ ኮሚኒኬሽን ኃላፊ መምህር ደበላ ተመስገን በበኩላቸው ግድቡ የኢትዮጵያ ሕዝብ በህብረት ከተነሳ ተአምር መስራት እንደሚቻል ማሳያ በመሆኑ በቀጣይ የተያያዙ የልማት ውጥኖች እንዲሳኩ እጅ ለእጅ ተያይዘን ሰላማችንን ማረጋገጥ ይገባናል ብለዋል። ለታላቁ የኢትዮጵያ ህዳሴ ግድብ ከፍተኛ የቦንድ ግዢ የፈጸሙ ተቋማትና ግለሰቦችም የእውቅና ሰርተፍኬት ከሜጀር ጄኔራል ሙላት ጀልዱ እጅ ተቀብለዋል። በተያያዘ ዘገባም በምዕራብ እዝ ማሰልጠኛ ማዕከል ለሬጅመንት አመራሮችና ለሻምበላ አመራሮች እንዲሁም ለቡድን መሳሪያ ምድብተኞች ስልጠና ተሰጥቷል። እዙ በሚታወቅበት ጀግንነት የተሰጠውን ሀገራዊ ተልዕኮ በድል ለመወጣት ሁለገብ ስልጠናዎቹ ተጠናክረው እንደሚቀጥሉም ሜጀር ጄኔራል ሙላት ጀልዱ ተናግረዋል። የኢትዮጵያ ወታደራዊ አካዳሚ ለሰባ አንደኛ ዙር መተማኮርት ሶስተኛ ዓመት ተማሪዎች የቅድመ ማዕረግ የትከሻ ምልክት አለበሰ። የኢትዮጵያ ወታደራዊ አካዳሚ በዘመናዊ ሰራዊት ግንባታ ሂደቱ ብቃት ያላቸው ጀማሪ መኮንኖችን በማፍራትና የተቋሙን የአመራር ፍላጎት በማሟላቱ ረገድ የበኩሉን ጉልህ ሚና እያበረከተ ስለመሆኑ የመከላከያ ሰው ሀብት አመራር ዋና መምሪያ ኃላፊ ሌተናል ጄኔራል አጫሉ ሸለመ ገልጸዋል። እጩ መኮንኖቹ በአካዳሚው ቆይታቸው የሚያገኙትን እውቀትና ክህሎት በመጠቀም የመምራት ብቃታቸውን በተግባር የሚያሳዩበት በመሆኑ ስልጣናቸውን በከፍተኛ ሞራልና ዲሲፕሊን ፈጽመው ለምረቃ ዝግጁ ሊሆኑ እንደሚገባም አሳስበዋል። ዘገባው የፍቃዱ ጆቴ ነው። ሰሜን ምዕራብ እዝ ከየትኛውም አቅጣጫ ሊሰነዘር የሚችል ጥቃትን መመከት በሚያስችል አስተማማኝ የዝግጁነት ቁመና ላይ እንደሚገኝ አስታወቀ። እዙ በከፈለው መስዋዕትነት፣ ጽንፈኛውን ከህዝብ በመነጠል በወሰዳቸው ጥንቃቄ የተሞላባቸው እርምጃዎች ውጤት ማስመዝገቡን አዛዡ ሌተናል ጄኔራል ብርሃኑ በቀለ ተናግረዋል። እዙ በተጠናቀ ዓመት ባደረጋቸው ስምሪቶች በርካታ ሀገር ሻጭ ባንዳዎችን መደምሰሱንና መማረኩን የተናገሩት ሌተናል ጄኔራል ብርሃኑ በቀለ በአሁኑ ሰዓት ህልውናቸው አክትሞ በየአቅጣጫው በመበታተን የዘረፋና የወንብድና ተግባር እየፈጸሙ እንደሚገኙም ተናግረዋል። እዙ በተሰማራበት አማራ ክልል ሰሜን ጎንደር፣ ማዕከላዊና ምዕራብ ጎንደር በወልቃይት ጸገዴና አካባቢው አንጻራዊ ሰላም በመምጣቱ የልማት ስራዎችን በመከናወን ላይ መሆናቸውን ሌተናል ጀነራል ብርሃኑ በቀለ ገልጸዋል። የድንበር አካባቢን ሰላምና ጸጥታ የማረጋገጥ ህገወጥ የሰዎች ዝውውርና ኮንትሮባንድን የመቆጣጠር እንዲሁም በታሪካዊ ጠላቶቻችን ሳንባ የሚተነፍሱ ባንዳና ተላላኪዎቻቸውን ሴራ የማክሸፍና ሉዓላዊነታችንን የማስከበር የእዙ ስራዎችም ውጤታማ ስለመሆናቸው ተናግረዋል። የሀገራችንን ሰላምና እድገት የማስቀጠል ሉዓላዊነቷን የመጠበቅ ክብር ዓላማ ያለን የኢትዮጵያ ወታደሮች ነን ያሉት ሌትናል ጀነራል ብርሃኑ በቀለ የሀገራችን መልማትና መበልጸቅ ስጋት የሚሆንባቸው የውጭ ጠላቶቻችን የውስጥ ባንዳዎችን እንደ አማራጭ ተጠቅመው ኢትዮጵያን ለመበታተን ያደረጉት ሙከራ ካሽፏልን ብለዋል። እዙ በግዳጅ አፈጻጸማቸው ስኬታማ ለሆኑ ምርጥ የጦር ክፍሎችና ለምርጥ አመራሮች እውቅና የሲሆን የተዘጋጀውን ሽልማትም ከእዙ አዛዥ ከሌትናል ጀነራል ብርሃኑ በቀለ እጅ ተቀብለዋል። ዘገባው የሰሜን ምዕራብዝ ሚዲያና ህዝቡ ዳይሬክቶሬት ሴቶች የላቀ ውጤታማ የስራ አፈጻጸም እንዲያስመዘግቡ ማድረግን በማለም ከልዩ ልዩ የስታፍ ክፍሎች ከተውጣጡ ሴት ወታደሮችና ሲቪል ሴት ሰራተኞች ጋር ውይይት አካሄደ። በርካታ የሕይወት ውጣ ውረድን አልፈው በሲቪሉም ሆነ በውትድርናው አለም የውድድር መድረክ ላይ በአመራርነት ደረጃ የሚገኙ ሴቶችን አሪያ በማድረግ ወደ ከፍታ ለማምጣት መስራት እንደሚገባ የመከላከያ ሴቶችና ማህበራዊ ጉዳይ ዳይሬክቶሬት ዳይሬክተር ብርጋዴር ጄኔራል ሁላ ገርሽ ድረስ ተናግረዋል። ውጤት ድጋፍ ሰጪ ሲኖር ጠንካራ ግዳጅ መፈጸም የሚችል ኃይል ለማፍራት እንደሚቻልም ከመድረኩና ከተሳታፊዎች ሀሳብ ተነስተዋል። የራሱን ሚና የሚጫወት አባል ማፍራትና በተለይም ጾታን መሰረት ያደረገ ጥቃት እንዳይከሰት ራስን ማብቃትና መታገል ተገቢ መሆኑንም በመድረኩ ተጠቁሟል። ዘገባው የመከላከያ ሕዝብ ግንኙነት ዳይሬክቶሬት ነው። የጦላይ የከፍተኛ ባለሌላ ማረክተኛ ማሰልጠኛ ለ28ኛ ዙር መጋቢ ሃምሳ አለቃዎች የስልጠና ማስጀመሪያ ፕሮግራም አካሄደ። ሰልጣኞች ባላቸው ልምድና ተሞክሮ ላይ በስልጠናው ተደማሪ አቅም መፍጠርና የሚሰጣቸውን ኃላፊነትና አደራ በሚገባ መወጣት እንደሚጠበቅባቸው የማሰልጠኛው አዛዥ ብርጋዴር ጀኔራል ጡምሲዶ ፊታሞ አሳስበዋል። ይህ በእንዲህ እንዳለ የጦላይ የከፍተኛ ባለሌላ ማረክተኛ ማሰልጠኛ ከቦቶር ጦላይ ወረዳ ጋር በመተባበር በአካባቢው ለሚኖሩ አቅመ ደካማ የማህበረሰብ ክፍሎች ከግማሽ ሚሊዮን ብር በላይ የሚገመት የተለያዩ የአይነት ድጋፎችን አደረገ። ሰራዊታችን ሁልጊዜም ከህዝባችን ጎን መሆኑን በማረጋገጥ አቅመ ደካሞችን ለመደገፍና የበኩላቸውን ድርሻ ለመወጣት ያደረጉት ድጋፍ መሆኑን የማሰልጠኛ ትምህርት ቤቱ ምክትል አዛዥ ሌተናል ኮሮኔል ሲራጅ አማን ተናግረዋል። መከላከያ ሰራዊታችን የሀገርን ሰላምና ዳር ድንበር ከመጠበቅ ባሻገር የአካባቢውን ነዋሪና የተቸገሩ ወገኖችን በመደገፍ የድርሻውን እየተወጣ በመሆኑ የጅማ ዞን ምክትል አስተዳዳሪ አቶ ዮሱፍ ሻሮ ምስጋና አቅርበዋል። ዘገባው የኢትባረክ ጸዳሉ ነው። የመከላከያ ውጭ ግንኙነት ዳይሬክቶሬትና ዓለም አቀፍ ማሰልጠኛ ኢንስቲትዩት ከእንግሊዝ መንግስት ባገኙት የገንዘብ ድጋፍ የሰጡት ስልጠና ተጠናቀቀ። ስልጠናው የአባላቱን የአመራር ብቃትና እውቀት የበለጠ ለመገንባትና ዘመኑ የሚጠይቀውን መሪ ለማፍራት ታስቦ የተሰጠ ስለመሆኑ ተገልጿል። ሰልጣኞቹ በሚመሩት ክፍል አርያ በመሆን ሌሎችን ማብቃት እንዲችሉ እድል የሚሰጥ መሆኑን በመከላከያ ውጪ ግንኙነትና ወታደራዊ ትብብር ዋና ዲሬክቶሬት የዓለም አቀፍና የጎረቤት ጉዳዮች ዳይሬክቶሬት ብርጋዴር ጄኔራል ሰብስቤ ዱባ ተናግረዋል። በኢትዮጵያ የእንግሊዝ አምባሳደር ሉክ ብሎክ ለሰልጣኙ የምስክር ወረቀት ከሰጡ በኋላ ባደረጉት ንግግር በስልጠና ቆይታቸው ባገኛችሁት አቅምና ተሞክሮ ጥሩና ችግር ፈቺ አመራር እንደምታፈሩ እተማመናለሁ ብለዋል። አምባሳደሩ ስልጠናው የሁለቱን ሀገራት የረጅም ጊዜ ቆይታን የበለጠ የሚያጠናክርና የእርስ በርስ የተሞክሮ ልውውጥን የፈጠረ መሆኑን ገልጸው ስልጠናውን ላዘጋጁ አካላትም ምስጋና አቅርበዋል። ዘገባው የተፈራ ጥላይ ነው። በመጨረሻም በመከላከያ ሳይበር ዋና ዳይሬክቶሬት አዘጋጅነት ለደቡብ ሕዝብ አመራሮች በሳይበር ደህንነት ዙሪያ የግንዛቤ ማስጨበጫ ስልጠና ተሰጠ። ሳይበር ብሔራዊ አቅምን ለመገንባት ወሳኝ ጉዳይ በመሆኑ ዲጂታላይዜሽንና የሳይበር ደህንነትን ለማረጋገጥ ትኩረት መስጠትና ከፍተኛ ጥንቃቄ ማድረግ እንደሚገባ የደቡብ እዝ አዛዥ ሌተናል ጄኔራል ሰለሞን ኢተፋ ተናግረዋል። ስልጠናውንም የሰጡት የሳይበር ደህንነት ዳይሬክቶሬት ዳይሬክተር ኃላፊ ተወካይ ሌተናር ኮረኔል ንጋቱ በቀለ የሳይበር ደህንነት በዓለም ውስጥ ለሚገኙ ተቋሞች ፈተናም ጭምር ይዞ እንደመጣ በማንሳት ለሰራዊቱ ግንባታም የቅድመ ጥንቃቄ እንደዘገበው የሳይበር ደህንነት ስልጠና መሰጠቱ ለተቋሙ ብሎም ለሰራዊቱ ወሳኝ መሆኑንም በትምህርቱ ላይ የተገኙ አመራሮች ገልጸዋል። የተወደዳችሁ ተመልካቾቻችን የዕለቱ ወታደራዊ ዘገባዎቻችንን በዚሁ ፈጽመናል። ቀሪ ፕሮግራሞቻችን ይቀጥላሉ። መልካም ቆይታ ይሁንላችሁ።